ተምቹና ያሴር ተገናኙ። በጣም ደስ ይላል ማለት ነው። ወይዘሮ ሜላት አሁንም እስር ቤት ተይዛለች። በጣም ያሳዝናል። ያሴ ተምቹ የድሮን የሕፃንነቱ ልጅ ፍቅረኛ አገኘ፣ ጎዳና ላይ የነበረችው ማለት ነው። ያሴር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ቻናሌ ቤተሰቦች በእያላችሁበት ያለው ሀዘን ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ሆኖ ነው የተከታታይ ድራማ ይዤ መጥቻለሁ ማለት ነው። ያው ባለፈው እንዳየነው ወይዘሮ ሚላት እስር ቤት ነበረች። አሁንም የሷ እስር ቤት ያው እንደቀጠለ እዛው ነው። ልጆቿና ባለቤቷ እስካሁን ድረስ ግን በጣም እያለቀሱ ይገኛሉ። ምክንያቱም ወይዘሮ ሚላት እስር ቤት መግባቷ ለመጀመሪያ ስለሆነ ማለት ነው። ከዛም ወደ እስር ቤት ስትገባ እንግዲህ እዛ ያሉትን ምድርዮች መሰለኝ እና ቀባበሉ በጣም የሚከብድና ያለ ፍራሽ ላይ እንኳን ተጠቀመስ ስትል ውረዥ ብለው ያባረሯት እና ያዋረሯት ነበረ ነበር። አሁን ላይ እንግዲህ ወይዘሮ ሚላት ነገሮቹ እየከበደ ቢሄድም ግን እስር ቤቱን እየተማመነች ነው። እንግዲህ ይህ ለአቶ መስፍንን ልጆች አደራ ብላ ሰጥተዋለች ማለት ነው። ከዛም አልፎ አሁን ላይ የተምቹና ያሴር ተገናኝተዋል። ግን ስልክን እና ብሬን እኮ ወሰዱብኝ እና አቡንም የሚስለው እንግዲህ ያሲር ደግሞ ተናዱ። እነሱን ፍለጋ ሲሄድ እነዛ ሁለት ልጆች ደግሞ እንግዲህ ለብቻቸው ያው ያሲርን በጣም ይፈሩታል። ምክንያቱም ድሮም ጀምሮ እንግዲህ ስልኩንና ብሩን ሲቀሙት ያሲርን እያስታወሱ ነበር። አሁን ላይ ግን ያሲር ቢመጣ እኮ ይገለናል እያሉ ነበር ማለት ነው። በጣም ጨንቋቸዋል። የሚገቡበት በጣም ባሩ ጠፍቷቸዋል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የምናየው ወይዘሮ ሜላት እስር ቤት መግባቷና የቤተሰቡ አልማልቀስ እና ጭካኔ ሆኗል ማለት ነው። አሁን ላይ እንግዲህ ወይዘሮ ሜላት እስር ቤትም ገብታ ጓደኞቿ እንግዲህ አቶ መስፍን ምግብ ይዞ መቶ ሊያያ ሲል ከልብስ ጋር እነሱ ግን ብዙ አቀባበል አላደረጉላትምና ምግቡን መንጥቀው ለራሳቸው በሉ ማለት ነው። እዛም ደግሞ ያው ባለቤቷን በራሷ እጅ ገደለች ስላለች እሷ እንግዲህ ደግሞ በጣም እንትን እያለች ነው ማለት ነው። ለሊት ራሱ ተኝታ ተባ እንላለን። እነሱ ግን ስለለመዱ ምንም መሰላቸውም። ወይዘሮ ባዮሽ ግን አሁን ላይ በጣም እያሳሰባት የሚገኘው ነገር ምንድን ነው የልጆቿ ጉዳይ ነው። አሁንም ቢሆን በጣም ጭንቀት ውስጥ ገብታለች ማለት ነው። እንግዲህ የወደፊቱን ደግሞ ዋላህ ያሳላት ያሳምርላት እንላለን። ምክንያቱም ወይዘሮ ሚላት አሁን ላይ ያው የግድያ ወንጀል ጥርጣሬ ስለተጠረጠረች ደግሞ ፖሊሶቹ ሲተሯት፣ አሁንም እኔ አልገደልኩም እያለ ቃል ብትሰጥ፣ እነሱ ግን ጭራሽ ምንም ሊያምኗትም አልቻሉም ማለት ነው። በጣም የሚያሳስብ ጉዳይ ላይ ነበሩ። ከዛም አልፎ ተርፎ እንግዲህ ወይዘሮ ሚላት አሁን ላይ ጭክን ብለውን ፖሊሶቹ ወስደዋት እንግዲህ ያልሆነ እስር ቤት አድርገዋታል። እንግዲህ ሚላት አይ ሚን ሰላምዬና እህቷ ደግሞ አሁን ላይ እንግዲህ በጣም እያለቀሱ ይገኛሉ። ግን ከምንም በላይ ደግሞ የወይዘሮ ሜላት እስር ቤት መግባት ለቤተሰቡ አደጋ ላይ የጣለው ይመስላል ማለት ነው። ምክንያቱም እሷ ለመጀመሪያ ጊዜ የምታሰሯ ነው። ከዛም አልፎ እንግዲህ ተምሹና ያሴር ወይዘሮ ሜላት ያናል መታሰራቸውን ሲሰሙ ወደ ቤት መጥተው አይት እና ገና ጠይቀዋል ልጆችን ከዛም ያው እስር ቤት እንግዲህ ምንም እንዳልሆነ እና ያው አንድ ክላስ ውስጥ መታስ ቁጭ ማለት ሌሎች ጓደኛ ካሉ እነሱ ጋር ጀለስ ማድረግ ነው፣ ምንም የሚከብድ ነገር የለም እያሉ እንግዲህ ይህን ሁሉ ብለዋል። ከዛም አልፎ ተርፎ እንግዲህ ያሴርና ተምቹ ተገናኝተው አብረው መቼ ነው ድጋሚ ህናንና ትምናየው እያለ ያሲ ተምቹ እየነዘነዘው ነው ያሲርን። ምድ ነው አንተ እዛ ምታዩ ልጅ ያለን ይህን ማየት አትፈልግም? እንደ እያለው ነበረ። ከዛም አልፎ እንግዲህ ያሲር ሲያስታውስ የሆነ ነገር አለማ እዛም እንቀብርሃል እያለው ነበር ትዝ ሲለው ያው የድንብላል ነገር ድንብላል ለማየት ወደዛ ለመሮጥ የሆነ ስለሆነ እንግዲህ ተምቹ ይም ከእርግብ ወደ ድንብላል የሚሄደውን እያስሄደ ይመስላል ማለት ነው። በጣም የሚገረው ነው። ምስኪን ብለናል። ከዛም አልፎ ተርፎ እንግዲህ አሁን ላይ የሚገርመው ሁኔታ ተምቹ በጣም ተጎድቷል። ምክንያቱም ያው ሁሉንም ነገር ተቀምቶ እንደነበርም አይተናል። ከዛም አልፎ ተርፎ እንግዲህ የተምቹዬ ጉዳይ አሁን ላይ በጣም አሳሳቢ ነው ቢቀማም ያው አሁን ግን ከእርግብ ጋር ያለው ፍቅር አይሚን ሚን ከያ ድንብላል ጋር በጣም እየተቀራረብ ነው ያለው። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላት አሁን ላይ ሀዘን ውስጥም ሆና እስር ቤት ገብታለች። ግን እዛም ያሉትም ብዙ አይደሉም አቀባበላቸውም እና መርታህማ አልሆነችም። ሌሊቱን ሙሉ እንቅልፍ ሳይወስዳት እያሰበች ነበረ። ሌሎቹ ለሎቹ ጓደኞቹ ግን ተኝተዋል እና የሆነች ልጅም አንድሟለች እሷም እንቅልፍ መተኛት አልቻለችም። ምን ሆና ነው ብላው በሰት ጠይቅ እንግዲህ ባሏ ከሌላ ሴት ጋር ተኝታ አግኝታው እሱን በብርጭቆ በአበባ መያዣ ብርጭቆ ብለው ከዛ ሞተ። አሁን ይሄው እሱን እያለች ነው የምትባን ነው ሲሏት፣ ወይዘሮ ሚላት እንግዲህ ልታባብላትም አይዞሽም ልትላት ሞክራለች። ልጅቱ ግን እስካሁን ድረስ ምንም ማንትን ማለት አልቻለችም። ምስግን ማለት ነው፣ በጣም የሚገርም ነው። እንግዲህ ሁሉንም ነገር አላህ ያስተካክለልሽ ላለሁ ማለት ነው። ወይዘሮ ሚላትም እንግዲህ ወደዚህ የምትመጣው መቼ ነው? ምክንያቱም አሁን ላይ ወይዘሮ ዞሮ ሚላት በጣም የሚከብድ ነው። ለሱ አስር ቤት የመጀመሪያ ጊዜ ስለሆነ ትንሽ ቢከብድም እንግዲህ ሁሉንም ነገር ላላህ ሰጥቶ መቀበል ነው። ሌላ ምንም ነገር የሚመጣ የለም። ወይዘሮ ሜላት አሁን ላይ ነገሮች ሁሉ እየከበደ መጥቷል። ልጆቿም በድጋሜ በድጋሚ ሄደው ሊያወያት ሲመጡ ግን እሷ እያለቀሰች ያው እነሱም እያለቀሱ ነበረ። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላት አሁን ላይ ሁሉም ነገር ከብዷታል። አቶ መስፍንም ነገሩ ሁሉ ክብድ ቢለውም በግድ እችላለሁኝ ብሎ ነገሮችን መጋፈጥ ይዟል ማለት ነው። እንግዲህ እንዳየነው ሰላምዬና ወይዘሮ ሜላስ ሲያወሩ ያየነው እንግዲህ ሁላችንም አይተናል። ያው ነግራታለች። ብዙውን ጊዜ ያው ምላስ የታሟው ለብቻችን ሆነን ስንት መከራና ስጋ ያሳልፈና አሁን ምድን ነው እንዲህ የሚያደርግሽ እያለች እንግዲህ ሰላምዬንም ለማረጋገጥ ሞክራለች፣ እናት ተብዬዋ ማለት ነው ግን በጣም የሚያስጠላው ጉዳይ አሁን ላይ የወይዘሮ ሜላት መታሰር ለቤተሰቡ በጣም የሚከብድ ሆኖባታል ማለት ነው። ምክንያቱም ወይዘሮ ሜላት አሁን ላይ የመጀመሪያ ጊዜ ስለሆነ ይሄንን ሁሉ የሆነችው በጣም ከብዷታል ማለት ነው። ሁሉ የማያውቅ ስለሆነ ለነገሩ ይከብዳል በጣም ምክንያቱም ወይዘሮ ሜላት የመጀመሪያዋ እስር ቤት መግባት ነው። እሷ ግን ያው ምንም አልሆንም በሚል ለልጆቿና ለባለቤቷ ጽሩ መዝናናትን እየሰጠች ትገኛለች። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ሜላትና ባዮሺን እንግዲህ አልገደልኩም እንዴት ባዮሺን እግር ላለሁ እያለች ነበረ በድጋሚ ጠርተዋት እንግዲህ ለወይዘሮ ሜላት ጠበቃ ፈልጋችሁ በጠበቃ መከራከር ትችያለሽ፣ ምክንያቱም አንቺ ወንጀል ስለሰራሽ አሁን የምትለቀቂ አይደለም፣ አልገደልኩም የምትይም እያሏት ነበረ ፖሊሶቹ። እሷ ግን ያው ሌሎች ቤተሰቦችም ቶሎ የምትወጣ ነበር የመሰላቸው ነገሩ እየከረረ ሲሄድ፣ ምክንያቱም እስካሁን ተጠርጣሪ የሆነችው በወንጀሉ ወይዘሮ ሜላት ስለሆነች ሌላ ስለሌለ ያው እሷኑ የያዘዋል ማለት ነው። እንግዲህ በቀጣይ ደግሞ ምን እንደሚሆን አብረን የምናይ ይሆናል። ያን ልጅ ያው ሜሮን ቀርጻ ይዘዋለች። ግንስ እሱ እስካሁን ድረስ ምንድን ነው የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። ቪዲዮውን ግን ላይክ ሸር እያረጋችሁ ቤተሰቡ ነው ቤተሰብ የሆናችሁ ደግሞ በኮመንት አጠናክሩኝ ማለት ነው። ሁላችሁንም አላህ ሱብሐነ ወተዓላ ይጠብቃችሁ ይጠብቀን እያልኩኝ ከዚሁ ሰናበታችኋለሁ። የነገ ሰው በለን ማለት ነው ውዶች። አላህ ወጥቶ ከመቅረት ሁሉ ይጠብቀን። አላህ ሀገራችን ሰላም ያደርግልን። ግን ላይክ ሸር እያረጋችሁ አጠናክሩኝ። ይወዳችኋለሁ ውዶቼ ማለት ነው። ቤተሰብ ሁኑኝ ባይ ባይ አላ ስዋኖ ታለ ሁላችሁም ይጠብቀን ይጠብቃችሁ ላለሁኝ መልካም ጊዜ ለሁላችንም